ነገር ባጭሩ ነው ንገራቸው እኔ ጋር እዚህ እየመጡ በጣም ብዙ ሰዎች እስልምናን ይቀበላሉ ይሄ ነገር አናዶታል ልጁም ብዙ ቪዲዮዎችን ሰርተዋል በእኔ ላይ አይታችሁ ከሆነ ምናልባት እኔ ልከውልኛል በውስጥ እዚያ እየገቡ የሚሰልሙ ልጆች ይህንን መንገድ ለማስቀየስ ነው በቃ ይህንን አጀንዳ የፈጠሩት ሌላ ነገር አይደለም የምሬ ነው የምላቸው እዚህ ጋር እየመጡ ይጠይቃሉ ምን ይላሉ ይረዳሉ ይሰልሙባቸዋል ገብቷቸዋል አይደል ይህንን መንገድ ለማስቀየስ የፈጠሩት አጀንዳ እንጂ ወላሂ ለዚም ሌላ አይደለም፣ ሌላ አይደለም። በምን መንገድ እናስቁማቸው ነው ልጆቹ፣ የሚሰልሙትን ልጆች በምን እናግዳቸው? ልክ እንዲህ አይነት አጀንዳ ፈጥረው በቃ አስቀየሱ በእነሱ ቤት። እኔ ስራዬን አላቋረጥም። እኔ ዳዋ ማድረግ እኔ ወደ ነብያት መንገድ እጠራለሁ። እኔ ሰዎችን ወደ ነቢያት መንገድ እጠራለሁ። በዚህ መንገድ ላይ እነሱ አለባቸው። ሌላ ነው እናንተ ያሰባችሁት። እሱ ለእሱ ምንም ማለት አይደለም። በዚህ ግን የሚያደርገው ነገር ምንድነው? ሰዎች በቃ መተው ወደዚህ እውነት እንዳይረዱ እንዳይጠይቁ ምናምን መዝጋት ነው። በሱ ቤት ከማንም በላይ ቀድሞ ይገባላል። ሁሉ ጨዋታ ያጀማ በደንብ ነው የሚገባ እኔ ወደ ነብያት መንገድ መጣላትን አላውቀውም። አድርሷቸው ሁላቸው እኔ ማንንም አልሰድብም፣ አልዘልፍም ነገር ግን ይሄ አብርሃም መንገድ ነው፣ ተከተሉ። የመሲሁ መንገድ ነው፣ የሙሴ መንገድ ነው፣ ተከተሉ። አንድ አምላክ አምልኩ ነው። እኔ መሲሁን እንሳደበ አንሳደብ። መሲሁን በጣም ነው የምወደው። መሲሁን የማልወድ ከሆነ ወላሂ ሙስሊም አይደለሁም። እኔ ድንግል ማርያምን ልጅ ዒሳን መሲሁን የማልወድ ከሆነ ሙስሊም አይደለሁም። እርሱን ብሳደብ ከእስልምና ወጣለሁ። አንሰድበውም። እኛ ገብርኤልንም አንሳደብም፣ ሚካኤልን አንሳደብም። እነዚህ ታላላቅ መላእክቶች ናቸው። ደጋግም እየተናገርኩ ነው። ልታቸው አለ አይደለ ነገር ግን እነዚህ ለዚያ ለአንዱ አንዱ አምላክ የሚገዙ ናቸው። ያን አንድ አምላክ እንድናመልክን የሰበኩት ያን አንድ አምላክ አምልኮ ነው ጥሪያችን። ሌላ ነገር አይደለም። የተወሰነ ቀን ነው። ቁፍ ትላላ ከዛ በኋላ ትረግባላችሁ። እኛ ግን ፀንተን እንቆያለን። ነበረን፣ ትናንትም ዛሬም አለን፣ ወደፊትም እንሄዳለን። የነብያትን መንገድ በመስበት ላይ ማለት ነው። ገብታችኋል። የፈለገ አጀንዳ ቢፈጠር ይሄን እንዳዋ ከማድረግ እኔ ማንም የሚያስቆመኝ ሰው የለም። አንሳደው፣ አንዘልፍም። ትክክለኛውን የነብያት መንገድ ለሰዎች ብቻ እናደርሳለን። ገብታችኋል። ይሄ ነው ያለው ነገር ሌላ የለም። ጥያቄ ያለው ካለ ማንኛቸውም የሰማችሁት ካለ መጠየቅ ትችላላችሁ። ስለ እስልምና መረዳት የሚፈልግ ካለ አይ ስለ እስልምና እንዲህ ብለዋል ማንኛውም ሰው የምትሉት ሰው ካለ ጥያቄያቸውን አምጥና መጠየቅ ትችላላችሁ። ማንም የሚሰድባቸው የለም፣ የሚዘልፋቸው የለም። እኔ ከዚህ በፊትም እንዳውም በቅርብ ጊዜ ነው እዚህ መጥተው ክርስቲያኖችን የሚሳደቡ ሰዎች ካሉ ወይንም ደግሞ የክርስቲያን የእምነት መገለጫ ብለው የሚያስቧቸው ፎቶዎች የሚዘቀዝቅ ካለ ቪዲዮ ሁሉ ሰርቻለን። በዚህ ላይ ሰዎች እየመጡ ጠይቀው ማንም ሰው የክርስቲያኖችን እምነት የሚገልጹ ማርያምንም ሆነ ገብርኤል ብለው የሚያስቧቸውን ስዕሎች እየዘቀዘቃችሁ የምትሳደቡ ሰዎች ካላችሁ አቋርጡ ብዬ ተናገር ያለ ነው። መጥቶ ገስት ላይ ዚህ ልጃቸው ማለት ነው፣ ስሊም ልጅ ማንም ሰው እንዳይሳደብ እናገራለሁ። ዛሬ ትላንትም፣ ነገም ማንም ማንንም እንዳይሰድብ የእምነት መገለጫዎች ብለው የሚያስቧቸውን ማናቸውንም ሰዎች እንዳትሰድቡ፣ እንዳትዘልፉ አስተማሪዎቻቸውንም ሆነ ተማሪዎቻቸውንም ግፋችኋል በተናጠልም ሆነ ለግለሰብም ደረጃ በእምነትም ደረጃ ትሳደቡ። አንድ ክርስቲያን መጥቶ እዚህ ቢሰድበኝ እኔ ክርስቲያኖች እንደዚህ ናቸው ብዬ ሳደባለሁ አላደርገው። አንድ ክርስቲያን መጥቶ እዚህ ቢሰድበኝ ይኸውና የክርስትና እምነት ይሄ ነው ብዬ በዚያ ሰውዬ ክርስትናን አስታክኬ አልሳደብም፣ አላደርገው። ያን ሰው እንዳውም ቅር ብያለ ብዬ ነው የማሳልፈው። ግፋችኋል፣ አይደለ ስለማያውቅ ነው ይሄ ሰው የሰደበኝ። ነቢያቶች እንደዚህ ነበሩ ነቢዩ ሙሐመድ ለ ላ ሰለም ቀደምት ነቢያቶችም ህዝቦቻቸው በሚሰድቧቸው በሚዘልፏቸው በሚመቷቸው ጊዜ አላሁመ ኢግፊር ለሁም ፈኢነሁም ላ ያዕለሙን ነበር የሚሉት ጌታ ያላህ ሆይ ስለማያውቁ ነው እና የሰደቡኝ የመቱኝ ይቅር በላቸው እያሉ ነቢዩ ሙሐመድም መሲሁን ቀደምት ነቢያትም ይሄን አሳልፈዋል እኛም ዛሬ ነው እናሳልፈው ማንም መቶ ቢሰርበን ቢዘልፈን የፈለገ የሞት ዛቻ ቢዝትብብም እራሱ ይህን እንደ ፖለቲካ አጀንዳ አልተጠቀመውም ህፃን ልጆች አይደሉም ከፊቴ